ሰላምን ለማረጋገጥ ሕዝቡ የታጠቁ ኃይሎች ወደ ሰላም እንዲመጡ የድርሻውን ሊወጣ እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። መንግስት ሰላምን እንዲያረጋግጥላቸውም የጎንደር ዙሪያ ወረዳ ነዋሪዎች ጠይቀዋል። የአማራ ክልል ከፍተኛ መሪዎች ከማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ነዋሪዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ውይይት አድርገዋል። ከሰው መንጌ ተጨማሪ ያለው የአማራ ክልል ከፍተኛ መሪዎች በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ከሚገኙ ነዋሪዎች ጋር በማክሰኝት ከተማ በወቅታዊ የክልሉና የአካባቢ የሰላም ሁኔታ ዙሪያ ውይይት አድርገዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የክልልና የዞን ከፍተኛ መሪዎች ተገኝተዋል። በክልሉ የተከሰተውና ከአንድ ዓመት ተኩል በላይ የዘለቀው የሰላም እጦት በክልሉ ሕዝብ ላይ ሁለንተናዊ ቀውስ እያደረሰ ይገኛል። ችግሩን በሰላማዊ መንገድ በውይይት ለመፍታት በመንግስት በኩል የተለያዩ ሰላም አማራጭ ጥረቶች ተደርገዋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የተደረገው ህዝባዊ ውይይትም የሰላም እጦት ችግሮችን በሰላማዊ መንገድ ለመፍታት ታላሚ ያደረገ ነው። በውይይት መድረኩ ሀሳባቸውን የሰጡ የጎንደር ዙሪያ ወረዳ የተለያዩ ቀበሌ ነዋሪዎች በየአካባቢያቸው የዘለቀው የእርስ በርስ ግጭት ሁለንተናዊ ጉዳት እያደረሰባቸው ስለመሆኑ ገልጸዋል። ህብረተሰቡ መካከል ላይ እየተበደለ እንዳለ ይህ ግልጽ ነው። ለዚህ ህብረተሰብ ግልጽ ነው። በተለይ በዚህ በተኩስ ልውውጥ ላይ እየተበደለና እየተጎዳ ያለው ህብረተሰቡ ነው። እኛ ሁላችንም የመኖር ያለመኖር ችግር እየደረሰብን ነው። ተንቀሳቅሰን መስራት አልቻልንም። ከቦታ ቦታ ተንቀሳቅሰን የንግድ ዕቃዎችን ወደሚሸጥበት አካባቢ ወስደን ሽጠን መጠቀም አልቻልንም። ህክምናም በጊዜ መድረስ አልቻልንም። መንግስት ህግ እንዲያስከብርላቸው እና ሁሉም አካል ለሰላም መስፈን የድርሻውን ሊወጣ እንደሚገባም ነዋሪዎቹ ጠይቀዋል። ትምህርት ቤቶች ተዘግተዋል። ጤና ተቋማት ወድመዋል፣ የሉም፣ አገልግሎት እየሰጡ አይደለም። ይህ በውል ተገንዝበን፣ በተለየ ከፍተኛ አመራሮቻችን እልባት ልታበጁበት ይገባል። በተገቢ ሁኔታ ህግ ሊከበርልን ይገባል። እውነት ለመናገር መስራት አልቻልንም። ስለዚህ እርስ በራሳችን እየተበላላን ነው። ይሄ ነገር መቆም አለበት። ይህ ነገር ስለ ሰላም፣ በተለይ በተለይ የሃይማኖት አባቶቻችን ተሰሚነት ያላችሁ፣ የቀበሌያችን፣ የወረዳችን ተጽዕኖ ፈጣሪ ግለሰቦች፣ እባካችሁ ስለ ሰላም እንዘምር። ሁላችንም እባካችሁ ከቃል ባለፈ ወደ ተግባር እንግባ። ይህ እየሆነ አይደለም፣ ድርሻ ድርሻችን እየተወጣን አይደለም። የእኔ ጓደኛ ወጥቶ ከሆነ ትክክል አይደለም ብዬ መመለስ አለብኝ መመካከር አለብን። ሁላችንም እንዲመለሱ የመጀመሪያው የሰላም ጥሪ የመንግስት ብቻ ሳይሆን የቤተሰብ የእናት ያባት መሆን አለበት ነው። እናንተ ላይ እንደው ሰፋ ያለ ልብ በሰፊነት ውሳኔ ተወስኖ እንደ ክልል ሌላው ሌላ ጉዳይ ነው። ሌሎች ሪባን እየቆረጡ ባሉበት፣ ሌሎች መሰረተ ልማት እያፋጠኑበት ባለበት፣ ከትምህርት ቤት ላይ ጥራትን ለማስጠበቅ ትምህርት ቤት እየገነቡ ባሉበት እኛ ግን የጥይት ስም ማን በምን ሞተ ስንት ሰው ሞተ እያልን እየቆጠርን ነው እየዋልን ያለ ነው። እዚህ ማክሰኝት ላይ ከተማው ላይ ማለት ነው። የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ አቶ አስቻላላ ምሬ በየአካባቢው ያለውን ሰላም ለማረጋገጥ በሚደረገው ሂደት ሕዝቡ ከሕገ ወጥነት ተግባር ራሱን ሊያርቅ ይገባል ብለዋል። ከሕዝቡ የምንፈልገው ከእናንተ የምንጠብቀው የመጀመሪያው ከጽንፈኝነት፣ ከሌብነት ራሳችሁን አርቁ ስለዚህ ራሳችሁን ነፃ ማድረግ የመጀመሪያው ይሄ ነው። ከዚህ ዘራፊ ኃይል ራሳችሁን እናንተና ቤተሰባችሁን ነፃ አድርጉ። ትክክል አይደለህም፣ ልጅ ተመለስ፣ ወደ ቤት ግባ በሉት። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ የጎንደር ዙሪያ ወረዳ ህዝብ መንግስት ሰላም እንዲያስከብርላቸውና ለሰላም መስፈን ያላቸውን ፍላጎት መገንዘባቸውን ገልጸው ሰላም ለማስፈን ወደ ጥፋት የገቡ ወጣቶችን መክሮና ዘክሮ ወደ ሰላም መመለስ ከህዝቡ የሚጠበቅ ጉዳይ ነው ብለዋል። ተመካክራችሁ፣ ተወያይታችሁ፣ ንግግር አድርጋችሁ፣ ተማምናችሁ ልጆቻችሁን ተው ከፍቶባቸዋል። የጀመራችሁት የትግል አግባብ ትክክል አይደለም፣ አያዋጣም፣ የተሳሳተ ነው። ይልቁንም የአማራን አርሶ አደር የአማራን ህዝብ ወደ ለየለት መከራና ስቃይ የሚያስገባ ነው። ትክክል አይደላችሁም ብላችሁ የድርሻችሁን አድርጉ። የሀገር ሽማግሌዎች ምከሩ፣ የሃይማኖት አባቶች ምከሩ፣ እናቶች ልጆቻችሁ ምከሩ፣ ትክክል አይደለም። አንድ ሁለተኛ መንግስት በዚህ መልኩ እንዲስተካከልለት ነው የሚፈልግ። ከዚህ በላይ የሆነ ነገር ካለ መንግስት ትዕግስት የለውም። በቃ ህግ እንዲከበር ያደርጋል። ህግ ለሚያስከብረው አካል ደግሞ አይነተኛና ዋነኛ አቅም ነው መሆን ያለባችሁ። በክልሉ የተፈጠረው የእርስ በርስ ግጭት በሰላማዊ መንገድ እንዲፈታ መንግስት አበክረው እየሰራ ይገኛል፣ ያሉት አቶ ይርጋ፣ ይህ እንዲሳካ ህዝቡ የበኩሉን ድርሻ ሊያድርግ ይገባልም ብለዋል።